አሰላሙ አሌይኩም ወራህመቱላሂ በረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፍ ወሎ ቤተሰቦች አህለን አህለን፣ እንኳን ሰላም መጣችሁ። እንዴት ናችሁ? ደና ናችሁ ሆይ፣ ይሁላችሁ። ዛሬ ደግሞ እዚህ ቁጭ ብያለሁ፣ ተከስቻለሁኝ። ዛሬ ይህን ይመስላል። የዛሬ ባለፈው የወሰድኩባችሁ ቦታ ሳይሆን ይሄ ደግሞ ዛሬ ሌላ ነው። ይኸው ይታያችኋል አደለ? ይሄ የምንረማመድበት ድንጋ ምናምን ነው እና ያው ይሄ ደግሞ ምንድን ነው እንትን ጠፋኝ። እንደ ሸንበቆ ሸንበቆ ይሄ ደግሞ ቀንጠፋ ይባላል እና ያው ዛሬ እዚህ ነኝ። እኔ ደስ የሚለኝ እንደዚህ አይነት ቦታ ላይ መጥቶ እንትን ማለት ነው ደስ የሚለኝ እና ይሄንን ይመስላል እላችኋለሁኝ። ያው እንግዲህ የአማራችሁ ላ ሀገራችሁን ውሃ ላሳያችሁ ገላና ይባላል ሱሉላ ወንዝ ገላና ይባላል። እንዴት ነው? እስኪ አስተያየት ደስ ይላል አይደለ? እኔ ብቻም ደስ ይለኛል እንደዚህ አይነት ቦታ ላይ በቃ ከተማ ምናምን እንደዚህ እንደዚህ ና ነገር ብዙም አይመቸኝም። ጫጫታ ምናምን አልወድም። እንደዚህ በቃ መጥቼ ደስ ይለኛል። በቃ ሰላም አገኛለሁ ስል እረፍት ምናምን ሲኖረች ስራ ሳይኖረች ሲቀር በዚች እመጣለሁኝ እንደዚህ በቃ እንደዚህ አይነት ቦታዎችን እወዳለሁኝ። ያው እናንተም እርግጠኛ ናችሁ እንደምትወዱልኝ እኔ የወደድኩትን እንግዲህ። ደግሞ አንዳንድም ደግሞ የማትፈልጉ ከሆነ ያው የተለየ ቦታ አሳያለሁኝ። እናንተ ብቻ ሼር፣ ላይክ፣ ሰብ እያረጋችሁ ገባ ገባ በሉ እንዳትረሱ። ሸር ማረጋችሁ፣ ላይክ ማረጋችሁ እንዳትረሱ። ያው እኔም ደግሞ እናንተን ለማሳየት ወደኋላ አልልም። ይሄ በፊት እንትን ልብስ እናጥብ ነበር። እዚህ የመጣን ልብስ እናጥባለን። እዚህ እናጥብና አስጥተን አድርቀን ሁላ። በጣም ሳር ነበር፣ ይሄ የምታዩት ሆነ ይሄ ዛፍ ምናምን የተካከሉበት አጥረውት ነው። እጥር አርገው ምን ብለው ይኸው ጥብብ አርገውታል። በፊት በጣም ሰፊ ነበር፣ ደስ የሚል ነበረ። ልብስ አጥበን እዚህ አድርቀን አጣጥፈን ምን ብለን ነበር የምንሄደው። አሁን ግን ሁሉም ደረቀ እንትን ብሏል። አጠረ? ሰዎች ምንም አልተጠቀሙም። ድሮ ማንም የማን ነው የከለ የለም። እንደዚህ ወንዙ ዳር ዝም ብለን ማስጣት ነበረ። እናሰጣለን፣ እናጥባለን ከሌላ ቦታ እየመጡ ምንም ችግር አሁን የለም። አሁን ይሄ የኛ ነው እንደዚህ ሳሩ ምናምን ይላሉ አሉ። ብቻ ያው እንግዲህ አዱንያ አደለ? ሁሉም ነገር ቀይሬር እያለ ነው። ይሁን እስኪ ብቻ አልሀምድሊላሂ ሁሉም ነገር እንደ በፊቱ አይደለም። ትንሽ ልዩነት አለው። ሁሉም እንደ ብዙም አይደለም። እኔ አሁን ይሄ ሁሉ ሳቃው በጣም ሳር ነበረ፣ ሰፊ ነበር አካባቢ። ይሄ አሁን ግን ያው እንትን ብለውታል፣ እያጠሩ ምን እያሉ አጣበውታል። እና ይሄን ይመስላል ላሳያችሁ ብዬ ነው። እስኪ ልራመር ነው። ከወደኩ ግን እንዳትንተን፣ እንዳትልብኝ፣ እንዳስቁብኝ መረማመጃ እኔ ያለ ብዙም እኮ እንደዚህ ውሃ ምናምን ፈራለሁኝ፣ ግን ቢሆንም ደስ ይለኛል አካባቢው እርጥባርጥቦ ደስ የሚል እንትን ነው። እና ይሄን ይመስላል። አሁን ተሻገር ተሻገርኩኝ ወንዞን አሁን። ይሄ ደግሞ ማዶኒያ ዛ ስፓልቱ ያ ነው ላይ ይሄ ደስ አይልም እ ይሄ ደግሞ ያው እንትን ነው እርሻ ምናምን ነው እስኪ ላሳያችሁ ወጣ ልበልና ብዬ ነው እኔም ደስ ይለኛል ለእናንተ ብቻ ሳይሆን እኔ እንደዚህ አይነት ቦታ ደስ ይለኛል ወዳለሁኝ እና ይህን ይሄን ይመስላል ይሄ ደግሞ ጤፍ ነው ጤፍ አወቃችሁ እረ እናቴ አያችሁት። ደስ የሚል መሬቱ ራሱ ደስ የሚል እንትን ነው፣ አበባ ምናምን፣ አደይ አበባ አደይ አበባ አብቅሏል። ቦታው ይህን ይመስላል። ይታያችኋል አይደል? ደስ የሚል ቦታ ነው። እና አሁን ግን ወደ ቤት ያሳልፈኛል። እና ይሄን ይመስላል። አንዳንዱ አሁን በፊት ምንም እንዲህ ያለ ነገር አናቀም ነው። ይሄ ጤፍ ነው፣ ምንም እንዲህ ያለ ነገር አይታወቅም። አሁን አትሄዱ በመንገዴ በእንትን ያትሄዱ ይላሉ። እና ያው ብየ ነው ይሄ ጤፍ ነው፣ ጤፍ ነው ይታያቸዋል። ይሄ ጤፍ ጤፍ ነው። ይሄ ገና ያው አላ እንትን አላለም አላ እንጂ ይሄ ጤፍ ይባላል። ጤፍ እያመረ የእንትን እያለ ነው። አሁን ዝናብ ማጣት ነው። ዝናብ ይሄ ደግሞ በቆሎ ነው። ያው ተዘርሷል። አንድ አንድ ይታያችኋል። አልፎ አልፎ ብቅ ብሏል፣ ግን እየደረቀ ነው። እና ቆንጆ አካባቢ ነው፣ ደስ የሚል መሻአላህ ሜዳ ነው። ይህን ይመስላል። እና እንዳይመሽብኝ እናቴ እንዳይመሽ እየመሸ ነው። እኛ ሀገር እዛ ሀገር ኮጅ ባለም መቅሪብ ተሆነ ገጠር ስለሆነ በመቅሪብ ነው ቶሎ ዘጋ ይዘጋጋሉ። ሁሉም ከእንትን ይወጣል። ይሄ ጤፍ ነው። ጨርሶ የምታዩት ይሄ ጤፍ ነው። ይሄ ደሞ በዚህ እዛ ውስጥ አትክልት ነው ጫት ምናምን ቤ ቤት ነገር ለመሰል ጫት የሚጠብቁበት ነው። ግን ቤቱ፣ እና ይው አብሽሩልኝ። ያው እንግዲህ ግን እንዳትረሱ ሼር ላይክ ሰብ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እኔ እንደው ሀገራችሁን ኢትዮጵያን ለማሳየት ዝግጁ ነኝ። እሺ፣ በአንቺ ጋር ልምጣ፣ አንቺ ጋር ልምጣ። በዚች በዛ ይሻላል። እሺ እና ይሄ ደሞ ወደ ላይ ዳገት ነው እና ያው ዛፍ ምናምን እሾህ። አየችዋት እቺ ቤቷን እቺ ቤቷ እንትና ያትክልት ነው፣ ጫት ነው የሚጠብቁበት። ያው እንግዲህ በየሌባ በሌለበት አካባቢ ስለሌለ ይህን ይመስላል። ይሄው እ ይህን ይመስላል አካባቢያችን። እና እሂ ታያችኋል። ይህን ይመስላል ደስ የሚል አካባቢ ነው። በጣም ቆንጆ ነው ሰፈሩ። ይሄ ደግሞ ወይራ፣ ይሄ ግራር ነው። ታውቃላችሁ አይደል? ግራር ይባላል። ይሄ ወይራ ይባላል። ወይራ፣ ድግጣ። ይሄ ደግሞ ድግጣ። እንግዲህ መቼስ ያገራችሁን እጽዋት። ይሄ ይሄ ደግሞ የምታየው ያ ይታያችኋል፣ እምቧይ ነው እምቧይ ነው። ያው ጥቅም የለውም ብሎ ነው እና ሽሩልኝ። ይህን ይመስላል። እያሳየኋችሁ ነው ደግሞ እና እንዴት ናችሁ? ስራ እንዴት ነው? ጤና እንዴት ይዟችኋል? ይሄ ደግሞ ወደ ላይ ወደ ላይ ወደ ደገቱ ማውጫ ነው። ይሄ እኔ ግን አሁን ወደ ደገት አልሄደም። ሄደው ወደ ቤቴ ስለሆነ በዚች እወርዳለሁኝ። እና ይሄን ይመስላል። አሁን ወደ መልሽ ዛ ተሻገርኩበት እየደረስኩ ነው። ቅድም እየተ በዚህ ነበር የተሻገርኩት። አሁን ወደ ሰፈሬ እየተሻገር ነው። ባህሩን ያው እንግዲህ አበራ ከወደኩኝም አሁን ተሻከርኩኝ እንግዲህ ወደ ቤት ይሄር ወደ ሰፈር የሄድኩ ነው። አብሽሩ እሺ። ያ እና አብሽሩ አብሽሩ፣ አለሁኝ እና አብሽሩ። ይሄንን አሁን ማሳ የምታዩት እንትን ነው፣ አዝመራ ነው፣ ተዘርቷል። ጤፍ ምናምን ተዘርቷል። ያው ችግሩ ዝናብ የለንም። ዝናብ እስኪ እንዲጠልድ አርጉ ንና አብሽሩልኝ። እሺ አለሁኝ።